ስራ አጣችሁ ስራ የለንም ብላችሁ የተቀመጣችሁ ሰዎች ይሄ ስራ በጣም አዋጭ ስለሆነ ግቡበት። ጥሩ ተግባቦት ይኑራችሁ፣ ለሰው ክብር ይኑራችሁ፣ ጥሩ አያያዝ ይኑራችሁ። በሰው ንብረት ላይ ጥሩ አመኔታ ሰው እንዲኖረው በእናንተ ላይ አድርጉ። ቢዝነሱ ዝቅተኛም ከፍተኛም ደረጃ አለው ለማለት ነው። እናንተ ጥሩ አቅም ኖሯችሁ አሁን ላይ ስትጀምሩ በዘመነው ብትጀምሩ የተሻለ አገልግሎት በመስጠት የተሻለ ገቢን የተሻለ ስም እና የተሻለ ትርፋማነትን የምታገኙ መሆኑ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። አዋጭ የተባለ በጣም ጥሩ እና ብትሰሩበት የሚያተርፋችሁን ነው። የዚህ ስራ ፈታኙ ፓርት የመስሪያ ቦታ ማግኘት ነው። ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የትርታ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ መስገንኛ በጣም ሰላም ነን። ትርታ ሪቪው በትርታ ሪቪው ፕሮግራሙ የተለያዩ የቢዝነስ ሀሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ይዘንላችሁ መጥተናል። ይዘንላችሁ የመጣ ነው አዋጭ የስራ ሀሳብ። ያ ማለት እንግዲህ በዚህ ጊዜ ብትሰሩት ያለምንም ስጋት ጥሩ ትርፍ የምትሰሩበትን የቢዝነስ ሀሳብ ይዘንላችሁ መጥተናል። ይህንንም ቢዝነስ እንግዲህ በተለያዩ አማራጮች ሰፋ አድርገን የተሻለ መረጃን ይዘንላችሁ ስለመጣን ፕሮግራሙን ከመጀመሪያ እስከ መጨረሻ በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የትርታ ሪቪው ተቀላቀሉ እያለን፣ ይህም ፕሮግራም ወደ እናንተ በማቅረብ እኔ መስቀሌ ጎበና፣ ካሜራማናችን አሉ አብሮን ይቆያል። በቴክኒኩ ኤርሚያ ሰሙኝ አብሮን አለ። አብራችሁን ቆዩ። እንግዲህ ተመልሰናል፣ የተወደዳችሁ ቤተሰቦቻችን በመግቢያችን ላይ ለመግለጽ እንደሞከርነው ለዛሬ ይዘንላችሁ የመጣ ነው የቢዝነስ ሀሳብ ነው። ይህም የቢዝነስ ሀሳብ አዋጭ የተባለ በጣም ጥሩና ብትሰሩበት የሚያተርፋችሁ ነው። ይህም ቢዝነስ የመኪና ማጠብ ስራ ነው፣ ወይ ደግሞ የላይባጆ ስራ ማለት ነው። ይህ የላይባጆ ወይ ደግሞ የመኪና እጥበት ስራ መኪናን ብቻ በማጠብ የሚገደብ ሳይሆን ትልቅ የሆኑ ምንጣፎችንም የምናጥብበት የመኪናን አልባሳት ወይ ደግሞ የመኪና ልብስ ወይ ደግሞ የወንበር ልብስ የምናጥብበት ማንኛውንም ትልልቅ የተባሉ በማሽን ማጠብ የማንችላቸውን ነገሮች እስከ ማጠብ የምንደርስበት ቢዝነስ ነው። ስለዚህ ይህም ቢዝነስ እንዴት ነው መጀመር የምትችሉት? ምንስ አይነት እቃዎች ያስፈልጓችኋል? አማራጮቹስ ምንድን ናቸው? ወደሚለው ስንሄድ እንግዲህ በሁለት ዋና ዋና ክፍል ከፍለን፣ በሁለት ከፍለን ለማየት ሞክረናል። የመጀመሪያው የቧንቧ ውሃ ተጠቅማችሁ ወይ ደግሞ ወደ ታንከራችሁ የቧንቧ ውሃን ጨምራችሁ የምትሰሩት የላይቢያ ጆ ስራ ሲሆን፣ ሁለተኛው ደግሞ የከርሰ ምድር ውሃን አውጥታችሁ ያለምንም መቆራረጥ በጣም በብዙ ኃይል የሚመጣውን የከርሰ ምድር ውሃ ከራሳችሁ ቆጠረብኝ ያልቆጠረብኝ ሳትሉ የምትሰሩት አማራጭ ነው ማለት ነው። ስለዚህ እናንተ አሁን ባላችሁበት ነባራዊ ሁኔታ ይህንን ቢዝነስ ስትወስኑ ሁለቱንም አማራጭ ለመወሰን የራሳችሁ የሚከለክላችሁ ነባራዊ ሁኔታ ይኖራል ብለን ስናስብ፣ እሱም የቦታ ጉዳይ ነው። የራሳችሁ ቦታ ያላችሁ፣ ይህ በጣም መልካም አጋጣሚ ነው። የራሳችሁ ቦታ ላይ በመሆናችሁ የከርሰ ምድር ውሃውን ማስቆፈር ስለምትችሉ ማለት ነው። ምናልባት ደግሞ ሌላ ተከራይታችሁ በምትሰሩበት ቦታ ይህንንም የከርሰ ምድር ውሃ ማውጣት እንድትችሉ የቦታው ባለቤት ያ ማለት የምትከራዩት ቦታ ባለቤት ከፈቀደላችሁ፣ ይሄም በጣም ጥሩ አማራጭ ነው ብለን እናስባለን። እንግዲህ ይህንን ስንናገር ብዙ ማጠቢያ ቦታዎች ላይ መኪናዎቻችንን ይዘን ስንሄድ ውሃ የለችም፣ መብራት የለችም የሚባል ነገር እንሰማለን። ስለዚህ የውሃውን ችግር ለመፍታት የውሃውን አማራጭ በጣም በበቂ መጠን ማዘጋጀት ጥሩ ነው ብለን ስለምናስብ ነው። ስለዚህ የከርሰ ምድር ውሃውን አውጥታችሁ ስራችሁን ለመጀመር ምን ያህል ብር ያስፈልጋችኋል ቢባል አንደኛ እዚሁ አዲስ አበባ ላይ ሆናችሁ ልሰሩ ላሰባችሁ የከርሰ ምድር ውሃ ለማውጣት በአንድ ሜትር እስከ አምስት ሺህ ብር ብትከፍሉ ይህንን የከርሰ ምድር ውሃ ራሱ ድርጅቱ መቶ ቆፍሮ ያወጣላችኋል ማለት ነው። ስለዚህ ምን ያህል ሜትር ብንሄድ ነው በቂ የሆነ ውሃ ልናመነጭ የምንችለው ከከርሰ ምድር ልናወጣ የምንችለው ካላችሁ እንደየቦታው የተለያየ ቢሆንም ዝቅተኛ እስከ 20 ሜትር ማስቆፈር ይኖርባችኋል ማለት ነው ስለዚህ እስከ 20 ሜትር ስታስቆፍሩ በአንድ ሜትር አምስት ሺህ ብር የምትከፍሉ ከሆነ 100ሺ ብር ለውሃው ማውጫ መክፈል ይኖርባቸዋል ማለት ነው። እንግዲህ ይህ ዋጋ ደግሞ የሚሆነው ቁፋሮውን ለመቆፈር ብቻ ነው። ከዛ በማለፍ እዚህ የተቆፈረ ጉድጓድ ውስጥ ከታችሁ ውሃውን የሚያወጣላችሁ ሰመርሰብል ፓምፕ የምንለው ያስፈልጋቸዋል። ይህ ሰመርሰብል ፓምፕ ያልነው ነገር ደግሞ እስከ ሰላሳ ወይ ደግሞ 25000 ብር የሚተመን ዋጋ ይይዛል። እንደ የመሸጫ ቦታው የተለያየ ስለሚሆን ነው። ከ25 እስከ 30000 ብር ባለው ያዙት እያልናችሁ ያለ ነው። ጠቅላላ ከሰመርሰብል ፓምፑ ጋር የሚገጣጠሙ ፒቪሲዎችንም ጨምረን እናም ደግሞ ፕሬዠር ወይ ደግሞ የውሃውን መጠን የሚጨምሩልንን ቫልቮች ጨምረን ሂሳቡን ስንመታ ጠቅላላ ዋጋው ሰላሳ አምስት ሺ ብር ነው ማለት ነው። ያ ማለት ውሃችሁን የምትቆጣጠሩበትን ከፓምፑ ጀምሮ ፒቪሲውን ጨምረን እናም ደግሞ ሌሎች ትንንሽ እቃዎችን ሂሳብ ስንመታ አላችሁ ሰላሳ አምስት ሺህ ብር አወጣችሁ ማለት ነው። ስለዚህ ማስቆፈሪያውን መቶ ሺህ ብር ብለን ዝቅተኛውን ብንይዝ ሰላሳ አምስት ሺህ ብሯን የእቃ ዋጋ ብለን ብንይዝ መቶ ሰላሳ አምስት ሺህ ብር ነው የምታወጡት። ይህንን መቶ ሰላሳ አምስት ሺህ ብር ስታወጡ ለእናንተ የሚቀርላችሁ አንደኛ የውሃ መቆራረጥ ችግር የተፈታ ይሆናል ሁለተኛው ደግሞ የራሳችሁ ቆፍራችሁ ያወጣችሁት ውሃ ስለሆነ የሚቆጥርባችሁ የውሃ ቆጣሪ አይኖርም ማለት ነው። ስለዚህ ይሄ ለእናንተ እንደ አድቫንቴጅ ነው። አሁን የምታወጡት መቶ ሺህ ብር ብዙ ሊመስለን ይችላል። ነገር ግን ዴይሊ የምንጠቀመው የምናጥብበትን ውሃ በማግኘታችን ተመልሶ ለራሳችን ይከፍለናል። በሰው ቦታ ተከራይታችሁ በምትሰሩበት ቦታ ራሱ ይህን ውሃ ብታስቆፍሩና ለረዥም ጊዜ የኪራይ አማራጭ ቦታው ላይ ብትወስዱ ስቲል የራሳችሁ ቦታ እንኳን ባይሆን ያዋጣችኋል። ስለዚህ የከርሰ ምድር ውሃ አውጥታችሁ ይህንን የላይቢያጆ ወይ ደግሞ የመኪና ማጠቢያ ቦታ ስትከፍቱ በጣም ዝቅተኛ ከተባለው ብትነሱ ሁለትም ሆነ ሶስት መኪና ማጠብ በምትችሉበት እስከ 60 እና 50 ካሬ ሜትር በሆነ ቦታ ላይ ስራውን ብትጀምሩ ምንም የሚጎዳችሁ ነገር አይደለም። ምክንያቱም እዛች ቦታ ላይ የገባውን እያወጣችሁ ሌላውን መተካት የምችሉበት። በጣም ጥሩ የመኪና እንቅስቃሴ ያለበት መንገድ ዳር የምንለውን ቦታ ብትመርጡ ይህንን ያሰባችሁትን ስኬታማ የሆነ ቢዝነስ ማሳካት እንደምትችሉ ምንም አንጠራጠርም ያየነውም ነው። እስከ 60 ካሬ ሜትር በሆነ ቦታ ላይ ይህን ስራ ከጀመራችሁ፣ ቦታው ላይ እንግዲህ የተለያየ አማራጭ ተጠቅሞ የሚሰሩ ሰዎችን እያየን ነው። መኪናዎችን ኖርማሊ ባለበት ከሞተር ክፍል ጀምሮ የሚታየውን ቦዲ ብቻ በማጠብ መኪናን አጥበው የሚሰጡን ሰዎች አሉ። ሌላው ሁለተኛው የመኪና ማጠቢያ ጋር ስንሄድ መኪናችንን አፕሊፍት አድርገው ስሩን ሳይቀር የሚያጥቡልን የመኪና ማጠቢያ ድርጅቶች አሉ። እነዚህን ሁለቱን ስንለይ በተለይ መኪናውን አንጠልጥለን ስናጥበው ሁለት አይነት አማራጭ መጠቀም ይኖርብናል። አንደኛው ቋሚ የሆነ ስታቲክ የሆነ የመኪና ማጠቢያ መስራት በኮንክሪት ከፍ አድርገን መሀሉ ላይ እኛ መግባት የምንችልበትን የምታዩትን አይነት መስራት መቻል ነው። ሁለተኛውና አቅም ካላችሁ፣ ጥሩ ገንዘብ ካላችሁ ሊፍተር ተጠቅማችሁ መኪናችሁን ራሱ ሊፍት የሚያደርግ ማሽን ኢንስቶል አድርጋችሁ ሲፈለግ ከፍ እያደረጋችሁ ከስር ማጠብ የምትችሉበት ነው። እነዚህን ሁለቱን እንግዲህ ስናነሳ ቢዝነሱ ዝቅተኛም ከፍተኛም ደረጃ አለው ለማለት ነው። እናንተ ጥሩ አቅም ኖሯችሁ አሁን ላይ ስትጀምሩ በዘመነው ብትጀምሩ የተሻለ አገልግሎት በመስጠት የተሻለ ገቢን፣ የተሻለ ስምና የተሻለ ትርፋማነትን የምታገኙ መሆኑ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። ነገር ግን እናንተ አሁን ያላችሁበትን ደረጃ እንድታውቁና ና ኪሳችሁን እንድታዩ እንመክራለን። ሰው ከመሬት ተነስቶ ያለ ምንም መነሻ ወይ ደግሞ እጃችን ላይ ያለው ገንዘብ ትንሽ ሆኖ ያለ አስፈላጊ ወጪ ውስጥ ይግባ የሚል የቢዝነስ ምክር አንሰጥ የምንሰጠው የምክር አገልግሎት እናንተ በምትችሉት አቅም አሁን ላይ ባላችሁ ቢዝነሱን ተላምዳችሁ የማስፋፊያ ስራ እንድትሰሩ ነው። ወደ ማታውቁት ቢዝነስ እየመከርናችሁ ከሆነ ምናልባት ቢዝነሱ ውስጥ ላላችሁ ደግሞ ቢዝነስ ማደጉ የግዴታ ስለሆነ ቢዝነሳችሁን ለማሳደግ የተሻሉ ማሽነሪዎችን ተጠቀሙ። እነዚህ መኪና ማንሻዎችን ጭምር ማለት ነው። ስለዚህ አሁን ላይ እነዚህን ሁለቱን ስናነሳ ምናልባት በጀማሪ ደረጃ እያልን ስለሆነ ራሱ የከርሰ ምድር ውሃ አውጥታችሁ ስሩ ስንላችሁ 20 ሜትር ነው ያልነው፣ ዝቅተኛው የርቀት መጠን። ስለዚህ አሁንም መኪናችሁን ከስር ገብታችሁ ልታጥቡ በኮንስትራክሽን ስራው ብታሰሩ ዝቅተኛ የተባለው የወጪ መጠን ስንት ይሆናል? ሰባ ሺ ብር ይሆናል ማለት ነው። ስለዚህ ያንን ያህል የእጅና የማቴሪያላችሁን መታችሁ ሰባ ሺ ብር አውጥታችሁ የአንድ መኪና ማጠቢያ ቦታ ማዘጋጀት እንደምትችሉ ልንደርስበት ወይ ደግሞ ጠይቀን ባገኘነው መረጃ ልናውቅ ችለናል ማለት ነው። ስለዚህ ውሃችሁን መቶ ሺ ብር ካወጣችሁበት፣ ያ ማለት ናቹራሊ ከመሬት የምታወጡትን የከርሰ ምድር ውሃ ከዛ ደግሞ የኮንስትራክሽኑን ስራ እስከ ሰባ ሺ ብር ብታወጡ መቶ ሰባ ሆነ። ከዛ ደግሞ ከዛው የከርሰ ምድር ውሃውን ስታወጡ የሚያስፈልጉ አክሰሰሪዎች ስንት ሆኑ ማለት ነው? ሰላሳ አምስት ሺ ብር። ስለዚህ መቶ ሰባ ሲደመር ሰላሳ አምስት ሁለት መቶ አምስት ሺ ብር ሆኗል ማለት ነው። እንግዲህ ይህንን ካላችሁ በዚህ ደረጃ ከዚህ በኋላ የሚያስፈልጋችሁ ነገር ምንድን ነው? ራሱ ይሄ የመጣውን ውሃ ስባችሁ

በወሻር ማሽኑ አገናኝታችሁ መስራት ነው። ያ ደግሞ ራሱ ይህ የምታዩት የመኪና ማጠቢያ እቃ እስከ 15ሺ ብር እስከ 16ሺ ብር የሚገዛ ነው። ከዚህ በላይ የምታወጡት ወጪ የለም ማለት ነው። በምን በከርሰ ምድር ውሃ ስራውን እንስራ ካላችሁ፣ በምን በኮንስትራክሽን ወይ ደግሞ በኮንክሪት የመኪና ማጠቢያ ቦታ እናዘጋጅ ካላችሁ። ነገር ግን ከዛ በተለየ ከፍ እናደርግ ካላችሁ ከፍታ መጨረሻ የለው፣ ከፍታ መጨረሻ የለው። አንደኛ ካሪያችሁን ማስፋት ትችላላችሁ። ይሄ ከፍታ ነው። ሁለተኛ የምታጥቡበትን የማሽን አይነት መቀየር ትችላላችሁ። ኢቨን ፓምፑን ራሱ በጣም በተለያየ መጠን መቀየር እንችላለን። ሲንግል ፌዝ የምንለው አለ፣ ስሪ ፌዝ የምንለው አለ። እናም ከዛ በሰፋ እያሻሻል መሄድ እንችላለን። ላይቢያጆ ሲባል የሁላችንም አስተሳሰብ ባይሆንም አብዛኞቻችን በጣም ትንሽና ሰፈር ውስጥ ወይ ደግሞ የሆኑ ወጣቶች ተደራጅተው ስራ ስላጡ የሚሰሩት አድርገን የምናስብ ሰዎች ልኖር እንችላለን። ይህ አስተሳሰብ ግን በጣም የተሳሳተ አስተሳሰብ ምናልባት ለእናንተ ሰርፕራይዝ ይሆናችኋል ብዬ ስለማስብ ዩቲዩብ ላይ ገብታችሁ ካርወሽ ቢዝነስ ብላችሁ ዓለም አቀፍ ገጽታውን ማየት ትችላላችሁ። በጣም ማስፋፋት የሚቻል አይነት ቢዝነስ ነው። መኪናውን ለማሳጠብ የመጣ ሰው እናንተ እዛው አጠገብ

ትንንሽ እቃዎች ጎለውባችሁ ምናልባትም ስፒከር ሊሆን ይችላል፣ ስፖኬት ሰብሮ ሊሆን ይችላል። ትንንሽ ፊዚካሊ የሚታዩ ጥገናዎችን እንኳን አጠገብ ላይ ብትጀምሩ፣ ሌላኛው የገቢ ምክንያት ይሆናል ማለት ነው። ስለዚህ መኪናውን ለማሳጠብ የመጣ ሰው የመኪናውን ውበትና እድሜ ለመጨመር ስለመጣ እነዛን ትንንሽ ጥገናዎች እናንተ እዛው የምታቀርቡላቸው ከሆነ ሁለተኛ ገቢ የምትሰሩበት አማራጭ ይሆናል ማለት ነው። ስለዚህ እራሱን ችሎ የመኪና ጥገና ማስከተል ትችላላችሁ። ከዛ ደግሞ አሁንም እዛው እናስፋው ካላችሁ የተለያዩ ከእግር ጋርም ሆነ ሌላ የተለያዩ ስራዎችን የምትሰሩበት አማራጭ ይኖራል። እዛው ጎሚስታ ልታደርጉ ትችላላችሁ። እዛው ዊል አላይመንት ልትሰሩ ትችላላችሁ። እዛው ዊል ባላንስ ልትሰሩ ትችላላችሁ። የተለያዩ ከመኪናው ፊዚካል ኬዝ ጋር ተያይዞ ያሉትን ስራዎች መስራት ትችላላችሁ፣ ሲሰፋ ማለት ነው። ነገር ግን እንደ መነሻ አዝ ስታርታፕ ስታርታፕ ሌቭል የምንላቸው አሉ። ጀማሪ ደረጃ የምንላቸው ላይ ካሰብን ዝቅተኛ ብለን የምንጠቅሳቸውን መከተሉ ጥሩ ነው ብለን እናስባለን። ስለዚህ እየቀጠልን ስንሄድ ይህንን በዚህ መልክ ካወራን ምናልባት እንግዲህ የምናገኘውን ውሃ ማጠራቀም ካስፈለገን ሮቶ ሊያስፈልገን ይችላል ማለት ነው። ስለዚህ ሮቶውም እናንተ እንዳላችሁበት ነባራዊ ሁኔታ የሚወሰን ይሆናል። የሮቶችሁ መጠን የሚተልቀው እናንተ ሰፊ ገበያ ካላችሁ ምናልባትም ብዙ የምትሰሩት ስራ ሲኖር ነው። ስለዚህ አንዱ እሱ ነው። ሁለተኛው እንግዲህ ኦልሬዲ ቅድም የጠቀስኩት የማጠቢያ ማሽኑ ነው። ሌላው ፓምፕ ነው። ሌላኛው ደግሞ ስፕሬይ ገን የምንለው ነው። እነዚህን እቃዎች ደማምረን ዋጋቸውን ስናወጣ እንግዲህ ቅድም በጠቀስ ነው መሰረት ፓምፕ ካልን ይሄ ሰመርሰብል መሬት ውስጥ የሚገባው ፓምፕ ካልን ቀደም ያወጣ ነው የ25 እስከ 30 ሺህ ብር ያለው ነው። ነገር ግን የኖርማል ከታንከር የምንስብበት ፓምፕ ከሆነ ከ30 ሺህ ብር ጀምሮ ወደላይ አማራጭ ይኖራችኋል ማለት ነው። ስለዚህ ይህንን ፓምፕ በሁለት ከፍለናል። አንደኛው ሰመርሰብል ፓምፕ ነው። ይሄ ውሃ ውስጥ፣ መሬት ውስጥ ተቀብሮ የከርሰ ምድር ውሃ የሚያወጣልን ነው። ሌላኛው ደግሞ ኖርማል ፓምፕ ነው ከ ሮቶችን የሚስብልን ማለት ነው። ስለዚህ አሁንም ሁለቱን መምረጥ የናንተ ድርሻ ይሆናል። መቶ ምናምን ሺ ብር አውጥቼ መሬት አስቆፍሬ ውሃ ማውጣት አልችልም ካላችሁ ስራውን መጀመር አትችሉም ማለት አይደለም። ስለዚህ በሮቶ ውሃ እያከማቻችሁ መስራት ትችላላችሁ። ያኛውን አማራጭ ስትጠቀሙ እንግዲህ የፓምፑን ዋጋ 30 ሺ ብር ብለን ይይዘነዋል። ስፕሬይ ጋኗን እስከ 5 ሺ ብር ይዘናል። ስለዚህ 35 ሺ ብር አድርገን ሮቶውን ስንይዝ ደግሞ ሮቶውን በስፋቱ እናንተ ባሰባችሁት ልክ እንተውላችሁ። እነዚህን ሶስቱን እቃዎች ከያዛችሁ ቦታችሁ ደግሞ ሚኒማም እስከ ስልሳ ካሬ ከሆነ ይህን ስራ መጀመር ትችላላችሁ ማለት ነው። በሁለቱም ስንመጣ አንድ ቅድም እንዳልነው ሁለት ከፍለን ያየነውም በሁለቱም አማራጭ ብንመጣ ይህ ስራ መሰራት የሚችል ነው። መስፋት የሚችልበትን አቅጣጫ ባወራ ነው። ልክ ነው። በጣም ብዙ ብዙ የመስፊያ አማራጮች አሉት። ሌላኛው መጠቀስ የሚችለው ማስፋፊያ ላይ እንግዲህ የሰው ኃይል ነው። እናንተ የምታመጡትን የሰው ኃይል አብራችሁ ተደራጅታችሁ የምትሰሩት ከሆነ ራሳችሁ የትርፉ ተካፋይ ስለሆናችሁ የሰራተኛ ወጪ የለባችሁ። ነገር ግን እሱኛው ተደራጅታችሁ መስራቱን ብቻ እንደ ቢዝነስ እየመከረን አይደለም። አዎ፣ ስራ አታችሁ ስራ የለንም ብላችሁ የተቀመጣችሁ ሰዎች እንደው ስለ እግዚአብሔር ይሄ ስራ በጣም አዋጭ ስለሆነ ግቡበት። ነገር ግን ደግሞ ሌላ ስራ ለስራ ምን ልስራ እያላችሁ እያሰባችሁ ላላችሁ ይሄ ስራ በጣም አዋጭ። ሰፈራችሁን ቼክ አድርጉ። ሰው መኪና የሚያጥብበት ቦታ የሚቆመውን የመኪና መጠን ቼክ አድርጉ። እናም ደግሞ እዛው ሰፈር ላይ የሚከፈለውን የማጠቢያ ዋጋ ቼክ አድርጉ። እንግዲህ መኪና ሲታጠብ ሌላ ተአምር አይደለም፣ እናውቀዋለን። ውሃ ነው የምትጠቀሙት እና ደግሞ ማጠቢያ ሳሙና ነው የምትጠቀሙት፣ ወይ ደግሞ ላርጎ ነው ልትጠቀሙ የምትችሉት፣ ኦር ደግሞ ሌላ። ብቻ የተወሳሰበ ነገር የለውም። ማጠቢያ ነው እያልን ያለ ነው። እና ኦሞ ተጠቀሙ፣ ምንም ተጠቀሙ፣ እነዚህን ተጠቅማችሁ ምን ያህል ሊትር ቢፈጅ ነው ሁለት መቶ እና ከዛ በላይ ብር እየተከፈላችሁ ልትከስሩ የምትችሉት እንዴት ነው ሊሆን የሚችለው? ስለዚህ አንድ መኪና በአቬሬጅ ሁለት መቶ ብር ክፍያ ይቀበላል ለማጠብ። ስለዚህ ሁለት መቶ ብር በአንድ መኪና ከተሰራ አስር መኪና ብቻ ብታጥቡ ስንት ነው የሚመጣው? ሁለት ሺህ ብር ነው የሚመጣው። የቆጠረውን የውሃ መጠን ብናስብ እንግዲህ ጀማሪ ካልን በጣም ትንሽ የተባለ ገቢ የሚያገኝ ሰው ተብሎ ቢታሰብ በቀን ሚኒማም አንድ ሺህ አምስት መቶ ብር የተጣራ ትርፍ ከሰራችሁ አይበቃም በጣም አዋጭ ስራ፣ በጣም አዋጭ ስራ። ስለዚህ ይሄንን ስራ እንግዲህ በጀማሪ ደረጃ ዝቅተኛውን የተባለውን ሰርተንላችኋል። አንድ ሺህ አምስት መቶ ብር በትርፍ ደረጃ ይዛችሁ ከገባችሁ ኖርማል ነው፣ በቂ ነው እንደ ጀማሪ። ነገር ግን እናተልቀው ካልን ቢዝነስ መጨረሻ ስለሌለው በዚህ ቢዝነስ ውስጥ ያሉትን የማስፊያ አማራጮች ሙሉ ተጠቀሙና ስራችሁን ጽድት አድርጋችሁ ስሩ ለማለት እንወዳለን። እንግዲህ ለዛሬ እየቃኘንላችሁ በላይ ቢያጆ ወይ ደግሞ በመኪና ማጠብ ስራ ላይ መሰማራት ለምትፈልጉ ይሄ በጣም ጥሩ አማራጭ ነው። እንግዲህ ሌላኛው እዚሁ ሀሳብ ላይ አያይዘን ልንላችሁ የምንወደው ነገር በተለይ ወጣቶች ከካምፓስ ግራጅዌት አድርጋችሁ ስራ በመፈለግ ላይ ላላችሁ ይህንን የስራ ሀሳብ ብትይዙና አካባቢያችሁ ላይ ወዳለ ክፍለ ከተማ የስራ እድል ፈጠራ ብትሄዱ የመስሪያ ቦታ ማግኘት ስለምትችሉ ለእናንተ ደግሞ ይሄ በጣም ጥሩ አማራጭ ነው ብለን እናስባለን። ስለዚህ ቦታውን ካገኛችሁ፣ የዚህ ስራ ፈታኙ ፓርት የመስሪያ ቦታ ማግኘት ነው። ትክክለኛ የመስሪያ ቦታ በጣም ብዙ መኪና የምናገኝበት የመስሪያ ቦታ ማግኘት ስለሆነ፣ እንግዲህ ይህንን ስራ በዚህ መልኩ ተደራጅታችሁ አንድ ላይ ሆናችሁ ቦታ ጠይቃችሁ ስራውን ብሰሩ በጣም ጥሩ ይሆናል ማለት ነው። ያ ማለት እንግዲህ አይን የሆነ ቦታ ላይ ብቻ ነው ይሄ ስራ የሚሰራው ማለት አይደለም። ሁሌም እንደምንናገረው ጥሩ እጅግ አለን። ለሰዎች ንብረት ታማኝ ከሆንን የሚሰጠንን ጠብቀን በጥራት ሰርተን የምናስረክብ ከሆነ ሰው መኪና ለማሳጠብ በጣም ረዥም ቦታ ሄዶ ያሳጥባል። ለምን? ቦታው ላይ ያለውን የአሰራር ጥራት ስላመነበት ነው። ስለዚህ እናንተ እጃችሁን ካሳመራችሁ የግድ የግድ አንደኛ የተባለ ቦታ ላይ መሆን ላይኖርባችሁ ይችላል። ጥሩ ተግባቦት ይኑራችሁ፣ ለሰው ክብር ይኑራችሁ፣ ጥሩ አያያዝ ይኑራችሁ። በሰው ንብረት ላይ ጥሩ አመኔታ ሰው እንዲኖረው በእናንተ ላይ አድርጉ የዛኔ ይሄ ስራ የግድ አንደኛ የተባለ ቦታ ላይ ላይታጠብ ይችላል ማለት ነው ስለዚህ ይህንን ስንል እንግዲህ ሌላኛው መኖሪያ ቦታ መዝናኛ ቦታዎች ላይ መተላለፊያ የሆኑ ቦታዎች ላይ ይህንን ስራ ብትጀምሩ ጥሩ ነው ብለን እናስባለን ማለት ነው ይህን የመሰለ ፕሮግራም እንግዲህ ወደ እናንተ ልናደርስ ችለናል። ምናልባትም እንግዲህ በዚህ ቢዝነስ ላይ ያልገባችሁ እቃዎቹን እንዴት ነው ማግኘት የምንችለው የምትሉ ሌላ ቅድም ያነሳነውን የከርስ ምድር ቁፋሮ ማን ነው የሚሰራልን የምትሉ ሌሎች ጥያቄዎችም ካሏችሁ በኮሜንት ቦክስ ላይ አስቀምጡልን፣ ጥያቄዎቻችሁን እንመልሳለን። እንዲህ አይነት ጠቃሚ መረጃን እንግዲህ ያደርሰናችኋል። ምናልባትም ያልገባችሁ ነገር ካለ ከዚህ የተሻለ አስፋፍተን እንድናቀርብላችሁ የምትፈልጉት የቢዝነስ ሀሳብም ካለ ሀሳባችሁን አስቀምጡልን። ምናልባትም ደግሞ የተለያዩ ቢዝነስ ላይ ሆናችሁ ቢዝነሳችሁ ጥሩ ገበያ የሌለው እንድንቃኝልን ያላችሁ እንድናስተዋውቅላችሁ የምትፈልጉ በተቀመጠው ስልክ ቁጥር ደውሉልን። ሌሎች ተጨማሪ ሀሳብም ካሏችሁ ስጡን እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።